በአዲስ ቪዲዮ መጥተናል። ውድና የተወደዳችሁ ውድ የሀገሬ ልጆች ውድ ቤተሰቦቼ ሰላም፣ ሰላም፣ ሰላም ብያለሁ። ሰላማችሁ በዓለም ዳርቻ ያላችሁ ሰላማችሁ ብዝት ብዝዝት ይበልልኝ። በአዲስ ቪዲዮ ስንመጣ በላይክ ጀምሮ ማለት ነው። ይህን ቪዲዮ በላይክ ሰብስክራይብ በማድረግ የደወል መረክቷን በማጥቆር ቤተሰብ የሆኑ ውድ የሀገሬ ልጆች በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። የሀረግ ድራማ በሚያምር እና አስተማሪ በሆነ መልኩ እየዘለቀ ነው ማለት ነው። አስተማሪ እና በጣም በሚያምር እና በሚያጓጓ መልኩ እየመጣ ነው ሀረግ ድራማ። እንዳያችሁት ውድ ቤተሰቦች፣ እንዳያችሁት ክፍል 98 ተለቋል። በጣም የሚያምር እና የሚያጓጓ ነገር ይዞ ነው የመጣው ማለት ነው። ቢኒ በሩጫ እና በሩጫ በፍጥጫ ቤት ለመድረስ ምን እንዳጋጠመው ባናቅም ቢኒ እየሮጠ ያለበትን እስከሚረሳ ድረስ ይሮጥ ነበረ ማለት ነው ፂ ምን ሁነ ነው ፂ ምን ደርሶባት ነው ቢኒ ያን ያክል የሮጠው ምንስ ብላው ነው ምን ይመስላችኋል የምናይ ይሆናል ማለት ነው ውድ ቤተሰቦቼ ይህንንስ ፊክራ ማናመጣው ይህን ሀሳብ ማናመጣው ማንስ አመነጨው ማለት ነው። ውድ ቤተሰቦቼ ይህንን ሀሳብ ያመነጨችው ቤዚ ናት። እንዴት እንዴት እንዳለች የምነግራችሁ ይሆናል ማለት ነው። ቤዚ ምን እንዳለቻት፣ እንደሚወድሽ እና እንደማያፈቅርሽ ለማወቅ ከፈለግሽ የሆነ ሀሳብ እናምጣ ትላታለች። ሀሳቡ በቃ የማይሆን እና የማይጠበቅ ነው ማለት ነው። ቤዚ ያመጣችው ግን ሲደስ ደስ ብሏት ተቀብላታለች፣ እና ሀሳቡን ጥሩ ሀሳብ እንደሆነ ተስማምታበታለች። ግን እንደዚህ ስንለው የሚመጣ ይመስልሻል ትላታለች። አዎ፣ በእርግጠኛ የሚወድሽ እና የሚያፈቅርሽ ከሆነ ይመጣል ትላታለች ማለት ነው። ቤዚ ይህን ሀሳብ ያመጣችው ሁለቱ ልጆች የምታረቅ መንገዳቸውን እየፈለጉ ምንም ሊገናኙ ስላልቻሉ ማለት ነው። ከዛ ፂ ደውላ እኔማ ራሴ ላጠፋ ነው ትለዋለች ማለት ነው። ራሴ ላጠፋ ነው ብላ ስትለው ለቢኒ በጣም ደንግጦ ያለበትን አያቅም ማለት ነው። ድር ብሎ በር ቆረቆረ። በር ሲቆረቁር ሎሊት በሩጫ ሄዳ እኔ በቃ የዚህ ቤት በር ከፋች ሆንኩኝ ማለት ነው ብላ ያንን በር ልትከፍት እየሮጠ ትሄዳለች። ማ ነው ማ ነው ብላ በሩን ትከፍታለች። ቢኒ በር ላይ ሆኖ ይቆረቆራል። እየቆረቆረ እያለ ያው ሎሊት ከፈተችለት በሩ። ሎሊት ስትከፍትለት እየሮጠ እየበረረ ነው የሄደው ማለት ነው። እክፍሏ እክፍሏ ሲሄድ በሩ ተዘግቷል። ቤዚም እያለቃቀሰች ፂ ያላንቺ ማናለኝ፣ ያለናንተ ማናለኝ፣ ያረበሩን ክፈችልኝ፣ መስበር አልችልም እያለች ታለቅሳለች። ቤዚ ማለት ነው። ሀሳቡን ያመለጨችው ቤዚ ናት፣ ቪዲዮ እንዳያችሁት ማለት ነው። ግን ቤዚዬ መልሳ ተጨንቃ እሪኦኦ እያለች ነበረ ቢኒ የደረሰው ማለት ነው። ከዛ ቢኒዬ ተንበርክኮ ተንበርክኮ ማለት ነው። ተንበርክኮ በሩን ክፈችልኝ፣ አንድ ጊዜ ብቻ ተቀበይኝ እያለ እብር ላይ እንዳያችሁት ውድ ቤተሰቦቼ፣ እበር ላይ ተንበርክኮ ነው የከፈተችለት ማለት ነው። በቃ መጨረሻ ላይ ያው እወድሻለሁ፣ አፈቅርሻለሁ ብሎ ሲላት ነው በሩን የከፈተችለት። ይህንን ነገር ይህንን እንዲላት ፈልግ ነበረ ማለት ነው። መጀመሪያም እሷ በዚህ መንገድ የሆቴል ላጠፋ ነው ብላ ደውላ የነገረችው በዚህን ያክል የእሱን እንትን ማግኘት ትፈልጋለች ማለት ነው ፂ። እና ፂዬም ያንን በር ከፈተችለት። በስንት ጋጋታ፣ በስንት ለቅሶ በሩን ከከፈተችለት በኋላ ቢኒዬም ተደሰተ። በጣም ደስ አለው ስለከፈተችለት እና ይቅርታ ስላደረገችለት በጣም ደስ ብሎት ተገናኙ ማለት ነው ከተገናኙ በኋላ ተቃቀፉ። ተቃቅፈው በቃ እንትናቸውን እያዋሩ ጉዞ ላይ ጀመሩ። በቃ ከዛ ሀሳባቸውን ቢኒ አንድ ነገር ልበልህ ትለዋለች፣ ጽዬ ማለት ነው። ምን ነበር ስላት፣ ምን ይመስልሃል ወደ ውጭ ወተን ብንዝናና ትለዋለች። ወንድሜ አሁን አይመጣም? ስለዚህ ወጣ ብለን እንዝናና ስትለው፣ እሽ ምን ችግር አለ ይላታል። ከዛ ጽዬም ተነስተው ከቢኒ ጋር ተያይዘው ሊስናኑ ወጡ ማለት ነው። ቤቲም ከሌላ ሰው ጋር አብራ ወጣች። ማን ቀረ ቤት ውስጥ? ሉሊ ቀረች ማለት ነው። ሉሊትዬ በቃ ቤት ጠባቂ ሆናለች፣ ጣቷ ስለተቆረጠች ማለት ነው። ሐቂቃትን ሉሊት በጣም ነው የምታስቀኝ ማለት ነው። ከዛ ቢኒና ፂ ውጭ ወጥተው እዚህ ጋ ጠብቂኝ አሁኑ ነው የምመጣው ብሎ ቢኒ ወደ ሱቅ ሄዶ አበባ ቀጥፎ ገዝቶ የሚሆን ቀጥፎ እንግዲህ አለሁ አለ አላወኩም ይዞ መጣ እና ያችን አበባ ለመስጠት ሲሞክር ይመልሳታል። ልትቀበለው ስትል ይመልሳታል። ድብብ ቆሻ አደረገው ማለት ነው። ቢኒ ያችን አበባ ለመስጠት ድብብቆሽ አደረገው ከዛ ያንቺን አበባ በስንት ጉድ እየተደዋወሉ እየተጻጻፉ ተደብቀው ይሰጣታል። ከሰጣት በኋላ የተደስተው እየተጫወቱ እያለ አቶ ናታን ወደ ቤቱ መጣ። ቤት ውስጥ ሲመጣ ጭር ጻጥረጭ ብሎበታል። ናታ ቤት ውስጥ ሲመጣ በቃ ምንም ንግግርን ምንም ኳኳት የሚለም ማለት ነው። ወይ ሴቷ ምን ተፈጥሮ ነው? ምን ሆኖ ነው ብሎ ደነገጠ ናታን ሲደነግጥ ከዛ ምን ተፈጠረ ብሎ ሲያዳምጥ ምንም ነገር የለም። ሉሊትም ፎቅ ላይ ተሰቅላ ምንም አታወራ ማለት ነው፣ ጸጥ ብላለች። እና ከዛ ሉልዬ ናታን እዛታች ቁጭ ብሎ ድምፅ ሲያጣ ወደ ቤዚ ደወለ። ስልኩን አነሳና ወደ ቤዚ ሲደውል ቤዚ አነሳችና ሄሎ አለችው። ከዛም ቤዚ የት ናችሁ፣ በዚህ ሰዓት ሲላት፣ ናታ ማታ ወደ ውጭ ሲደብረን ልንዝናና ወተን ነው አለችው። ማለት ነው በአሁኑ ሰዓት እንዴት ታወጣላችሁ ብሉ ቶሎ ሆኖ ብላችሁ ቶሎ ይላታል። እሺ ብላ ትዘጋለች። ስልካቸውን ይዘጉና ከዛ ተያይዘው ቢኒን ቢኒና ፂም ተለያይተው ከቤቴ ጋር ተያይዘው ወደ ቤት ይመጣሉ። ወደ ቤት ሲመጡ ናታን ያገኙታል ወደ ቤት ከመግባታቸው በፊት ሉሊትን ይጠራታል። ሉሊትን ሲጠራት ልጆቹ የት ሄደው ነው ሲላት፣ ወጥተዋል ሊዝናኑ ወጥተዋል ትለዋለች። በአሁኑ ሰዓት የምን መዝናናት ነው ብሎ ሲላት፣ ዝም ብላ የማያውቅ ሉሊት ያው እንደምታዩት ቀብጠርጠር ቀብጠርጠር ማለት ጀመረች ማለት ነው። ህፃናትንም በቃ አይንን ጨፍኝ የማዳመጥሽ የማይሽ ይመስልሻል እንዴ አላት እና እኔ አሁን ሊሄድ ነው። ስለዚህ እነሱን እየጠበኩ ነው ይላታል። ከዛ ሎሊ ማን ነው ጽጌ እና ቤዚ ተያይዘው መጡ ማለት ነው። ቤት ውስጥ ቤት ሲመጡ ናታን አገኙት። ናታ ቁጭ ብሎ የት ያምሽታችሁ ነው? እንዴት ታመሻላችሁ ብሎ ሲላቸው ይንዝናና ብለን ነው አለ አለች ቤዚ ማለት ነው። ከዛ ናታንም እኔ እኮ ሳላያችሁ እንዳልሄድ ብዬ ነው። ዛሬም እዚህ ቤት አታድርም እንዴ አሉት? ዛሬም አታድርም ሴቶች ውስጥ አይ አይ አላድርም፣ አለኝ ስራ የምጨርሰው ስራ አለኝ አላት ናታን ማለት ነው። እንደዛ ሲላት እንዴት ነው ስራህን፣ እዚህ መስራት አትችልም፣ እዚህ ብለህ መስራት አትችልም ስትለው፣ አይ ዛሬ ጨርሳለሁ፣ ነገ በእርግጠኝነት ቃል ገባልሻለሁ እዚህ አለው ይላታል። ከዛ ጽየም እሺ ብላ ተቀብላ ይሄዳል ናታን ሄደ። ጽዬም ያው እንደዛ እያለች ፋፈ ካፋ ፍትን ብለው ያው የቅርታ የቢኒና የፂ የቅርታ ሰዓት ነበር ማለት ነው። በድንጋጤ ይቅርታ አወረዱ ማለት ነው ሁለታቸውም። ያው እንዳያችሁት ቪዲዮውን በድንጋጤ ህይወት የላጠፋ ነው ብላ ጽዬ ይቅርታ እንዳወርድላት አደረገችው ማለት ነው። ቢኒን ግን ሀቂቃ ደስ አይልም ፍቅር እንደዚህ ሲሆን ደስ ይላል ማለት ነው። እና ውድ ቤተሰቦቼ የእኔ ቤተሰቦች ለዚህ ቪዲዮ አዲስ የሆናችሁ ያላችሁበት ሆናችሁ ቤተሰብ አድርጎኝ የደወል ምልክቷን በመጫን ቤተሰብ አድርጎኝ የዛሬ ቪዲዮችን ይህን ይመስላል። ክፍል ዘጠና ስምንት በዚህ መልኩ አይተነዋል። እንሻላ ቀጣዩን ክፍል ይዘን እንቀርባለን። ባይ ባይ።